ጎዳናው አምጪና ወሳጅ ነው። መንገዶቹ ግን ይለያያሉ፣ መዳረሻቸውም እንዲሁም። እግሮች ያሰቡበት ቦታ ለመድረስ ሁሌም የሚኳትናሉ፣ አእምሮም ያሰላስላል፣ ይጠይቃል። ዕድሜያቸውን ሙሉ ወደሚፈልጉት ቦታ ለመድረስ በእግራቸው ከሰዓታት በላይ ለሚኳትኑት ነዋሪዎች በመሰረተ ልማት ዝርጋታ የሚያገኙት የእፎይታቸው ቀን ያሳስባቸዋል። እፎይታ ሲያገኙ ደግሞ ምስጋናቸው ወደር የለው አኑ እድሜያን በና እድሜን ሙሉ ስመኝ የነበረ ነገር ነው። ከዚህ በፊት ይህ መንገድ አንድ መኪና በአስቸጋሪ ሁኔታ ነበር የሚያልፍበት። አሁን ደግሞ በሁለቱም አቅጣጫ ስድስት መኪናዎች የሚያሳልፍ መንገድ እየተሰራልን ነው። ይህን በእድሜ በማየቴ ደስተኛ ነኝ። ጥሩ ተግባር ነው። መንገዱ ያው ከዚህ በፊት ጠጠርና በጣም ጠባብ ነበረ። አሁን ደግሞ መንግስት መጣና እኛንም አይቶ ችግራችንም አይቶ ያው ለናንተ ያስፈልጋል መንገድ ብለው ችግራችን አይቶ ነው የመጡት። ግን በመምጣታቸው በጣም ደስተኛ ነኝ። በመንገድ ስራ ለመንግስት የሰጠውት ቤተንም በጣም ብዙ ነበረ የሰጠው። በጣም ደስተኛ ነኝ በመስጠት። ይሄ መንገድ በፊት ጠጠር መንገድ ነበረ። በረጅም ጊዜ ከተሰራ አገልግሎት ኦልሞስት ወደ ማቆም ደረጃ የደረሰ መንገድ ነበረና ይሄ መንገድ ስራ ከመጀመሩ ጋር ተያይዞ መንገዱን ወደ ተሻለ አፕግሬድ ለማድረግ በሚደረገው ጥረት ላይ አሁን ያለበት ሁኔታ ወደ ተሻለ አፕግሬድ እየተደረገ ያለበት ሁኔታ ነው ያለው እና በፊት የነበረው ሁኔታ ትንሽ አዳጋች ነበረ፣ ለማለት ይቻላል። ከዚህ በፊት የነበረው መንገድ በጣም አስቸጋሪ ነበር። አዲስ አበባ ልኬ የማስተምራቸው ልጆች አሉ። እነርሱ መንገዱ ተሰርቶ ሲያልቅ ሲመላለሱ አይቸገሩብኝ። መንገዱ የተሻለ ይሆናል። ይህ የማይገኝ እድል ነው። ፈጣሪ ይመስገን፣ ይህ እድል በመምጣቱ በጣም ደስተኛ ነኝ። ይህን የመንገድ ስራ አልቆ ለማየት ጓጉቻለሁ። መንገዱ በመጥበቡ ምክንያት ቤዚካሊ የኢንፍራስትራክቸር ልማት ግንባታ ላይ ራሱ ትልቅ ችግር ነበረው። የትራፊክ ፍሰት ከፍተኛ ችግር ነበረ። የትራፊክ ፍሰቱ በመጨናነቁም ደግሞ የሚፈጠረው የመንገድ ላይ የንግድ ሁኔታ ራሱ በተወሰነ ደረጃ ተጽዕኖ ያደረገበት ነበር። ከከተማ ውጭ ደግሞ የሚመጡትንም የእንግዳ ፍሰት ላይም ተጽዕኖ አለው። አሁን ግን እነዚህ ሁሉ የትራፊክ ፍሰቱ የኢኮኖሚ ሁኔታውን ሲያሳልጥ ወደ ከተማው የሚመጣትን እንግዳም ሆነ የንግድ ፍሰትን ስለሚስብ ለከፍተኛው መጪ በጣም ጠቃሚና እጅግ ከፍተኛ አስተዋጽኦ የሚያደርግ ነው። በገጠሩ የኢትዮጵያ ክፍል አልፎ አልፎ የሚከሰተው የሞት አደጋ ከብዙ ምክንያቶች አንዱ የተመቸ መንገድ ያለመኖር ነው። ምጥ ያስጨነቃት እናት ተገቢውን የሕክምና እርዳታ እንድታገኝ ጊዜው ሳያልፍ ለመድረስ ምቹ መንገድ ያስፈልጋል። መንገድ ጥቅሙ ሰፊ ነው። የወላይታ ሶዶ ከተማ አረካ ጃንክሽንና ሊሙ ባህል የመንገድ ስራ ፕሮጀክት ላይ ቅኝታችንን አድርገናል። ይሄ ፕሮጀክት ስሙ የሶዶ ከተማ አረካ ጃንክሽን እና ሶዶ ከተማ ወሊ ይባላል። ሁለት መንገዶች ናቸው። የፕሮጀክቱ አጠቃላይ በጀት ወይም ኮንትራት አማውንቱ 26 ቢሊዮን ብር። ፕሮጀክቱ የሁለት ዓመት ፕሮጀክት ሲሆን የተጀመረው በኖቬምበር 2023 ወይም በእኛ ህዳር 2016 ነው። ኖቬምበር 2025 ወይም ህዳር 2018 ላይ ይጠነቃል ተብሎ ይታሰባል። የኢትዮጵያ መንገዶች አስተዳደር ድርሻ ትልቁና ዋናው ነው። ምክንያቱም የፕሮጀክቱ ዋና ፋይናንሰር የገንዘብ ምንጭ ራሱ ነው። ይሄ መንገድ ለዚህ ከተማ ያስፈልጋታል ብሎ ከመነሳት በጀት 26 ቢሊዮን በመደብ ስራውን ደግሞ እኛ ኮንስትራክሽኑን በምንሰራ ከአጠገባችን በመቆም እኛ የሚያስፈልገንን እገዛዎችና በተለይ የፋይናንስ እገዛዎች ሁሉ ሁሉ ያሉትን ችግር ማነቆችን በመፍታት ከፍተኛ የሆነ አስተዋጽኦ ያደርጋል። እንግዲህ አሁን ይሄ መንገድ በምታዩት ልክ የፕሮጀክቱ ሮርቱ ወይም ሴክሽንቱ የሚባለው የመንገድ አካል ነው። አሁን እንግዲህ እዚህ እየተሰራ ያለው የዚህ የሙሌትና የአፈር ስራው ኦልሞስት ወደ መጠናቀቁ ደረጃ ያለ እየተሰራ ያለ ስራ የሚያሳይ ፒክቸር ነው። አሁን እዚህ እንግዲህ እያያችሁ ያላችሁት ከራይቶ ፍ ጋር ተይዞ አንዳንድ በፊት መንገዱ ከመጀመራችን በፊት የተለያዩ ችግሮች ነበሩና፣ አሁን ግን ኦልሞስት መንገዱ የአፈር ስራው ኦልሞስት ወደ መጠናቀቅ አካባቢ ላይ ያለ ሴክሽን ነው። መንገዱ ያው ከዚህ የሶዶ ሃላባ መውጫ አልፎ ከሀላባ መጥቶ ወደ ጎፋና ወደ ጋሙ የሚሄደውን መንገድ እቺ 7.14 ኪሎ ሜትር አሷ ምትሸፍን ነች። ሌላው ደግሞ እቺ ሮድቱ የምንለው እቺ 52 ኪሎ ሜትር የምትረዝማዋ የሶዶ እንደ ሶዶ ባይፓስ ነች። ከሶዶ አረካ የሚመጣው መንገድ ተገንጥሎ ከተማ ውስጥ ሳይገባ አንዱ ትራፊክ ወደ ጎፋም ወደ ጋሞም እንዲሄድ የሚያስችል መንገድ ሁለት መንገድ ነው ያለው። ሮድ ዋን እና ሮድ ቱ ነው የምንለው። ሮድ ዋን የምንለው ሰባት ነጥብ አንድ አራት አራት ኪሎ ሜትር ርዝመት ሲኖረው ስድስት መኪና ሊያስኬድ በሚችል መልኩ 34 ሜትር ስፋት ያለው ነው አካፋይ 3 ሜትር እና አራት ነጥብ ሰባ በግራና በቀኝ የእግረኛ መሄጃ ያለው ሲሆን ሁለተኛው መንገድ ሮድ ቱ የምንለው ከዚህኛው ጋር በተናጠል የሚሰራው እዚህ እዚሁ ከተማ አካል ሆኖ ሁለት ክፍል አለው። የገጠራማው ክፍል 13.8 ስፋት ሲኖረው አራት መኪና ማስኬድ የሚችል ግራና ቀኝ ሁለቱ የመኪና ማቆሚያ ሲሆን የገጠር ሴክሽን ወይም ሩዳል ሴክሽን የምንለው ሲሆን ሁለተኛው ደግሞ አራት መኪና ሊያስኬድ የሚችል 23.6 ሜትር ስፋት ያለው መንገድ ነው። አንደኛው የ ከምንጠቀማቸው ግብአት የመጀመሪያው የሚጀምረው አፈር ስላለ የአፈር ሙሊት ነው። የአፈር ሙሊት በወላይታ ሶዶ ዙሪያ ለዚህ የሚሆን የተፈጥሮ ምቹ የአፈርም እንደገና የምርጥ አፈር ሙሊት እና ግራብል የምንለው ነገሮች በብዛት የሚገኙበት በበቂ የሚገኙበት ስለሆነ ጥራቱን በጠበቀ መልኩ በበቂ አገናኝተን ተቋራጩም ደግሞ የሚፈልገው ለዚህ የሚሆነውን ማሽነሪ እንደዚህ ሳይት ላይ የምታያቸው ማለት ነው፣ ሁሉ ሞቢላይዝ በማድረግ ወደ ስራ በማስገባት የምንሰራ ሲሆን፣ ሌሎቹ ደግሞ ማቴሪያሎች በእኛ ካምፕ የሚመረቱ ናቸው። ምናልባት እንደምታያቸው እነዚህ ቱቦዎች በዘመናዊ ማሽን ካምፕ ውስጥ ተመርተው የሚመጡ ሲሆን ማኖሎችንም እዚሁ በከፍተኛ ጥራት ሳይት ውስጥ ካምፕ ውስጥ በማምረት እዚህ ንስቶል በማድረግ አንድም ጥራቱ ከፍተኛ የሆነ ሁለቱም ደግሞ የፕሮጀክቱን አፈጻጸም ፍጥነት ባለው ሁኔታ እንድትሰራ አስችሎናል ማለት ነው። ለዚህ የሚበቁና የሚያስፈልጉ ነገሮች ሁሉ በአካባቢው አለ። ተቋራጭም ለዚህ የሚፈለገውን ነገር አለው። ታሪክ እንደሚነግረን የተሻለ መንገድ እስኪሰራ ድረስ ከቦታ ቦታ መጓጓዝ እጅግ አድካሚ ነበር። ጊዜም ጉልበትም ይፈጃል። አምራችን ከሸማቹ፣ ተማሪን ከመምህሩ፣ የናፈቀን ከልቡ ሰው ጋር የሚያገናኘው መንገድ ነው። መንገድ የሀገር የምጣኔ ሀብት ምንጩ ሆኗል። ለጭንቅ ጊዜም ይሁን ለደስታ ሰው ከሰው የራቀውን በሚያቀርብ መንገድ በኩል ይገናኛል። መንገዱ በሚሰራበት ወቅት የማህበረሰብ ትብብር ከፍ ማለት እንዳለበት ይታወቃል። በዛ ልክ የካሳ ክፍያ ጥያቄ መመለስም እንዲሁ በአጃጅም ይመጣል። ደግሞ ለእኛ የሚያስፈልገውን ሁሉም ያው ከተማ እንደ ከተማ እንሆናለን ብዬ ነው የማስበው። ተስፋ አለን። ግን ያው በጣም ተጎጂ ነኝ፣ በቱ በመፍረሴ ግቢ ለልጆችም በረንዳም የለም። አሁን የሆነ ነገር ሰርግ አወጣለሁ ወይም የሆነ ነገር አደርጋለሁ ብል ግቢም የለኝም። ቤትም ያው አሁን እንዳለ ተነቅንቆ በሩላ ፍርሳ ለ እንደውል በመኖሪያ ውስጥ ገብተሽ ብታይ ማለት ነው፣ ምንም የለም። ቆርቆሮ እንዳለ ግርግዳው እንዳለ ተስማጣጥቆ፣ ምንም የለም። ግን ያው በመኖሩ መንገድ በመስራቱ ደስተኛ ነኝ። ነገ ለኔ ያው መልካም ነገር ስላለኝ በጣም ደስተኛ ነኝ። እዚህ ፕሮጀክት ላይ መጀመሪያ አካባቢ ትልቅ ያጋጠመን ችግር ምንድነው ነው የራይቶፌ ችግር አጋጥመ ነበር። መጀመሪያ አካባቢ ያው ቅድም እንዳልኩሽ ወደ 392 ቤት ማለት ትልቅ ቤት ነው። ይህ ማለት በ12 ኪሎ ሜትር ውስጥ የተገኘ ነው። እና እነዚህን ከማስነሳት አንጻር ዩቲሊቲ ላይኖች፣ ኤሌክትሪክ ፖሎች፣ ቴሌ ላይንስ፣ የዋተር መስመሩ፣ የውሃ መስመሮች፣ እነዚህ ትልቅ ፈታኝ ሆነብን ነበር መጀመሪያ አካባቢ። አሁን ግን የከተማ መስተዳደርን በከንቲባው የሚመራው የከተማ መስተዳደርና ቲማቸው አክቲቭሊ ነው ኢንጌጅ የሚያደርጉት። ስለዚህ በዛም ከ392 ቤት ኦልሞስት ወደ 382 ቤት ኦልሬዲ ሪሎኬት አድርገናል። አሁንም የሚታይ የለም። አሁን ትንሽ የሚቀሩ የአጥር ምናምን ካሆነ በስተቀር የሚታይ የለም። ያ ማለት እነሱ ባያግዙ ኖሮ ዲስፋር ሪሎኬት ይደረጋል የሚል እምነትም የለም፣ እና ስለዚህ በዚህ በአጭር ጊዜ ውስጥ ነው። መጀመሪያ አካባቢ ትንሽ ዲላይ ነበር። ከዛ በኋላ ግን ምን ሆነ በቃ አክቲቭሊ ወይም በመናበበሰራ ነው ስራ ይህን ሁሉ ሪሎኬት አድርገውናልና በጣም ከባድ ችግር የምንለው በአሁን ሰዓት ተፈቷል። በፊት የነበረው የመሰረተ ልማት የነበሩትን የወሰን ማስከበር ችግር አንደኛው የነበረ ቢሆን ወሰን ማስከበር ስራ በህዝቡ ከፍተኛ ፍላጎት እንዳልኩት በከተማው መስተዳደር እንዲሁም የመሰረተ ልማት መስሪያ ቤቶች በቅንጅት በመስራት አንዳንዶቹ ክፍያን ሳያስቀድሙ መንገዳችን ይቅደም በሚል ስለተሰራ የነበረው ችግር በከፍተኛ የተቀረፈ ሲሆን፣ በተወሰነ ደረጃ አሁንም ቢሆን የቀሩ ስላሉ እነሱ ፈጥነው ቢሰሩ ፕሮጀክቱን ማጠናቀቂያ ጊዜ ሳይዘገይ እንድንሰራ ያግዘናል ብዬ አምናለሁ። የካሳ ክፍያ ጥያቄው እስካሁን አላለቀልንም። ይህን የካሳ ክፍያ ጥያቄ ለመመለስ ሁሉም ባለድርሻ አካላት የተሻለውን ሁሉ ርብርብ እያደረጉ ይገኛሉ። የካሳ ክፍያ ጥያቄው አለመጠናቀቁ በጣም ችግር ሆኖብናል። ሌላኛው የአየር ንብረት ለውጥ ነው። ለስራችን ችግር የሆነብን እዚህ የክረምት ጊዜው በጣም ረሽም ነው። የበጋ ወቅት ደግሞ አጭር ነው። የመንገድ ስራ ፕሮጀክቱን በአሰብነው ጊዜ እንዳናጠናቀቅ እንቅፋት ሆኖብናል። ስራው በተያዘለት ጊዜ እንዲጠናቀቅ እየጣርን ነው። መንገዱ አሁን በምስሉ ላይ እንደሚታየው ሁለት መንገድ ነው። የስታንዳርዱ ዲሲ ሰቭን ይሄኛው 7.14 ኪሎ ሜትር ምትረዝመ ሌላኛው ደግሞ ሮድቶ የምንለው ወደ 52 ኪሎ ሜትር የሚረዝም አለ። እሱ በዲሲ ስታንዳርድ ነው የሚሰራው። ያው መንገዱ ሰፊ ከመሆኑ አንጻር በፊት ጠባብ መንገድ ስለነበር ዳርና ዳር ሲሰፋ ብዙ መሰረተ ልማቶችንም የማብራትና የቴሌ መሰረተ ልማቶችንም ውሃን ጨምሮም የግለሰብ መኖሪያ ቤቶችንና ና አንዳንድ ንብረቶችን ነክቷል። ከዚህ ከከተማ መስተዳድርም ሆነ ከአካባቢው መስተዳድር አካላት የደረገልን ትብብር ብዙ ነው። የመንገዱ ሁለት መኪና የሚያሳልፍ ብቻ መሆን ሳይሆን የበፊቱ መንገድ ትልቅ የአደጋ ስጋት የነበረበት ነው። ለምን ስቲፕ ግሬዶች አሉ፣ ሻርፕ ከርቦች አሉ፣ ሎንግ የሆኑ ታንጀንቶች አሉ፣ ቁልቁለቶች። ስለዚህ ይሄ መንገድ ሲመጣ ያንንም የሚፈታ ነው። ስታንዳርዱን ጨምረናል። ቅድም እንዳልኩ ዲሲ ሰቭን ነው የምንሰራው። ስፋቱ ብቻ ሳይሆን ግሬዱንም ከርቦቹንም ጭምር ነው የማሻሻል ስራ ይሰራ ነውና ሰው ህብረተሰቡ በዚህ መንገድ የከተማ መንገድም እንደመሆኑ ብዙ የትራፊክ ፍሰት ያለበት ብዙ የእግረኛ መንገድ የሚጠቀምበት ነው እና አደጋን ይቀንሳል። ይህ መንገድ በመሰራቱ። ለምን የእግረኛ መንገድ አልነበረውም በፊቱ። የአሁኑ ግን የእግረኛ መንገድ 4.7 ሜትር በግራና በቀኝ አድርገን ነው የምንሰራው። እና ስለዚህ የእግረኛ የእግረኛው የተሰራለት መንገድ ጠብቆ ይሄዳል። በዚህ አደጋ ይቀንሳል፣ የትራፊክ ፍሰቱን ይጨምራል፣ እንደ ልብ ትራንስፖርት ይኖራል። ስለዚህ በተጨማሪም ደግሞ የመንገድ ሳይድ ወይም የመንገድ ዳር ቢዝነሶችን የሚቀላጠፉ ይሆናል። በዚህም የህብረተሰቡ ተጠቃሚ ይሆናል። ዘመን በተቀየረ ቁጥር የተሻሉ ዘመናዊ መንገዶች እየተገነቡ የሚገለገሉባቸው መንገዶች ናቸው። በዚህ የስልጣኔ መንገድ ላይ ሀገራችን ኢትዮጵያም በአራቱ አቅጣጫዎች በርካታ መንገዶችን እየሰራች ነው። በተዘረጋው መስመርም ነባሮቹ እንቅስቃሴዎች ተጠናክረው አዳዲሶቹም እየሞቁ ነው። ከመንገድ መኖር ጋር አብረው የሚነሱ ምጣኔ ሀብታዊና ማህበራዊ ትስስሮችም እየጎለበቱ ይመጣሉ። የዚህ መንገድ ስራ ፕሮጀክት መንገዱን ከመስራት ባሻገር እንደ አብዛኞቹ የመንገድ ስራ ፕሮጀክት የመንገድ ስራው ጥራትን በማሰብ ለመንገድ ስራው ግብአት የሚሆን ያመርታሉ። ይህ ስራ እንዳቀለለላቸውም ይናገራሉ። እንግዲህ እንደምታየው በራሳችን ተመርቶ በራሳችን መሰራቱ ብዙ ጥቅም አለው። አንደኛ ከጊዜ አንጻር ጊዜ በታቀደልን ጊዜና በታቀደልን በፕሮጀክቱ ከዛ ቀድመን ለመጨረስ አንድ ይረዳናል። ሁለተኛ ታርጌታችን ደግሞ ያው ለኳሊቲ ኮንትሮሉ። ኳሊቲ ኮንትሮል ማለት ምንድነው? ጥራቱን የጠበቀ አምርተን በምንሰራበት ሰዓት ላይ ጥራቱን ጠብቀን ብዙ ጊዜ ሊያገለግል የሚችል መንገድ ለመስራት ይጠቅመናል። በዚህ እዚህ ግቢ ያው እንግዲህ እንደምታየው ብዙ የፕሪካስት ስራዎችን እንሰራለን። የፕሪካስት ስራዎች ስንል የወክወይ የእግረኛ መንገድ ንጣፎችን ድሬንጅ ሲስተም የፓይፖችን እና ቶፕ ስላብ እና ማንሆል ስትራክቸሮችን እንሰራለን። ኦልሞስት የፕሮጀክታችን ከ60 80 ሞር ፎከስ የሚያደርገ ስትራክቸር ስራዎችን ስለሆነ አሁን ያልኩሽን የስትራክቸር ታይፖችን ፕሮዳክሽን እናመርታለን። ህዝብ በጣም የእኛን አግዞ ቤቱ ምንም አንዳንድ ነገሮች ኤሌክትሪክ ዩቲሊቲ ላይኖች ካለ ሀጥር ቤት ካለ ተባብሮን እኛ እያፈረሱ ነበርና ተባብሮ እያፈረሱ ነበር እና፣ አሁን ደግሞ እየሰራን ያለው ዜናብም ስለመጣ ትንሽ ቀዝቅዟል እንጂ እየሰራን ነበረ። በጣም ህዝቡም በጣም እኛን እያገዘ ነበረ። ዜናብ ስለመጣ ነው ትንሽ የቀዘቀዘ። ብዙ ማሽኖች ነበረ። ኦልሞስት አሁን ይሄ ሴክሽን ከጫፍ ጀምሮ ወደዚህ ሰቤዝም እየሰራን ነው። ፓይፕ ኢንስታሌሽን እያደረገን ነው። ዜናብ ሲዘንብ ወደ ሰው ህዝብ እንዳይሄድ እንደዛ እያደረገን መስመር እየሰጣ ነው። ለውሃ ማሽነሪ የሚሰራው አሁን መጀመሪያ ቆርጣ ቆረጣ ከጨረሰ በኋላ ፓይፖችን ያወርድልናል። ከዛ በኋላ እያስተካከለ ኢንስታሌሽን ያደርግልናል ማለት ነው። የቅየሳ ስራ አሁን ለምሳሌ የሚገመቱ ቦታዎችን እነሱን እናስቀምጣለን ፖይንት። ያላለቁ ቦታዎችን ወደፊት እንጨርሳለን። ያለቁ ቦታዎችን እየሰራን ከኋላ እየጨረስ እንሄዳለን። ስራው አሁን ላይ በመሰረት ላይ ነው ያለው። አብዛኛውን ስራዎችን የስትራክቸር ስራዎችን እየሰሩ ነው። በስትራክቸር ስራዎች ላይ ብዙ ማሽነሪ አሉ። ከአሁን የሳይድ ድሬኔጅ ስራ ነው እየሰሩ ያሉት። ኤክስካቫተር፣ ሎደር፣ ክሬን ተጠቅሞ እየሰሩ ነን። ብዙ ማሽነሪዎችን አሁን እየሰሩ ናቸው ያሉት። ኦልሬዲ የሳይድ ድሬኔጅ ስራ ኦልሞስት ከዜሮ ፕላስ 100 እስከ ሁለት ፕላስ 100 ድረስ በአርኤችኤስ ሳይድ ኢንስታሌሽን እያጠናቀቁ ነው። የአፈር መመለስ ስራ ነው የሚቀራው። አብዛኛዎቹ እንደምታዩት ትላልቅ አቅም ያላቸው ማሽነሪዎች ናቸው። ክሬኖቹም አሉ፣ ትላልቅ ክሬኖች አሉ። የእርዞርኩንም ለስትራክቸር ስራዎችም እየሰሩ ያሉት ክሬኖችም አሉ፣ ሎደሮችም አሉ። እነኝን ይመሳሰላሉ ማሽነሪዎቹ። ያው ይሄ ፕሮጀክት ከተጀመረ ወዲህ ለብዙ ሰዎች እዚህ አካባቢ ላሉት ለሶዶ ከተማውና ለአካባቢው ላሉ ወጣቶች ብዙ የስራ እድል ፈጥረዋል። ከባለሙያ ከቀን ሰራተኛ ጀምሮ ብዙ የስራ ዕድሎችን ፈጥሯል። ከ400 በላይ ለሚሆኑ ወጣቶች ለዚህ አካባቢ ላሉት የስራ ዕድል ፈጠራ ማግኘት ችለዋሉ። ይህ መንገድ በመጀመሩ ጥሩ ስራ ዕድል አግኝተዋሉ። ደረጃውን የጠበቀ መንገድ ባለበት የሀገራችን ክፍል ሁሉ በርካታ ለውጦች መጥተዋል። ነዋሪዎችም አሰፋፈሩን መንገድን የተከተለ በመሆኑ አዳዲስ ከተማዎችን ይቆረቁራሉ። አዳዲስ የንግድ መስመሮችን ይዘረጋሉ፣ የነበሩትንም ገበያዎች ያሳድጋሉ። ለዚህ መሳካት ደግሞ ጥራትና ቁጥጥር ወሳኝነት አለው። ይሄ መንገድ ለዚህ ከተማ እጅግ ከፍተኛ ጠቀሜታ አለው። እንደምታውቁት ወላይታ ሶዶ ወደ ስድስት የሚሆን ሌሎች መጋቢ መንገዶች ወደ ከተማ ይመጣሉ። አንደኛው ዋነኛው ሮድ ዋን የምንለው አሁን የሚሰራበት በድሮ ጊዜ ከሻሸመኔ ተነስቶ ወደ አርባ ምንጭ የሚሄደው ዋናውን ከተማ ሁለት ቦታ ሰንጥቆ መሀል ለመሀል የሚያልፍ ሲሆን፣ ሁለተኛው ደግሞ ከወደ ምዕራብ አቅጣጫ ሌላ በአረካ መንገድ የሚመጣውን ወደ መሀል ከተማ ማገናኘት ነው። ከተማው እንደምታዩት ከፍተኛ ቢዝነስ የሚከናወንበት፣ ከፍተኛ ስራዎች ያሉበት፣ ከፍተኛ ትራፊክ ያለበት፣ ብዙ ህዝብ ያለውና አሁን ደግሞ የመስተዳደር መቀመጫ በመሆኑ ከፍተኛ እንቅስቃሴ፣ ትራፊክ ፍሰት የሚፈልግ ስለሆነ ይሄ መንገድ ከነበረበት ሁለት መኪና ከሚያስኬድ ወደ ስድስት መኪና ከፍ ተደሮ ሲደረግ የከተማውን ህዝብ የቢዝነስ ሁኔታ ይጨምራል። የትራፊክ ፍሰት በከፍተኛ ሁኔታ ያሳልጣል። ገጽታ ግንባታው ላይ የከተማንም አፒላንስን በከፍተኛ ሁኔታ ያሻሽላል። እነዚህን ሁሉና አጠቃላይ የከተማውን ህዝብ በኢኮኖሚ እና የኑሮ ደረጃ የንግድ እንቅስቃሴ በመጨመር ለከተማው ትልቅ ፋይዳ ይሰጣል። እንደ አስተዳደር መስሪያ ቤት ወይም እንደ መንገዱ ባለቤትም ሶስት መሰረታዊ ኃላፊነቶች አሉ ብን እኛ አንደኛው ምንድን ነው? ፕሮጀክቱን በተያዘለት ጊዜ መጠናቀቁን ማረጋገጥ፣ በተያዘለት ጥራት መሰራቱን መከታተል እና በተያዘለት በጀት። ስለዚህ ከዚህ አንጻር በአዲሱ መዋቅርም ኢትዮጵያ መንገዶች አስተዳደር ሶዶ ፕሮጀክት ማኔጅመንት ኦፊስ ብሎ ዚህ ሶዶ ላይ ሲያቋቁም ዋነኛ ታርጌት አርጎ የተነሳው እነዚህን ሶስቱን ነገሮች ሚት ማድረግ ነው። ከዛ አንጻር ከጥራት ቁጥጥር አንጻር ዴስኬ ለብቻው የተመደበ ፕሮጀክት ኢንጂነር አለ፣ ፕሮጀክቱ እዚህ ሳይት ላይ ኖር ይዛሄድ የሚያደርገው ከዛ በተጨማሪ ደግሞ እኛም አለን። ስለዚህ ፕሮጀክቱ ላይ በኮንትራቱ በውሉ መሰረት የሚደረጉ የጥራት ክትትል ቴስቶች አሉ፣ ላቦራቶሪ ቴስቶች አሉ ፕሮዳክት የፕሮሰስ ኮንትሮል የምናደርጋቸው ነገሮች አሉ። እነሱ በሚመለከት እዚህ እንደመሆናችንም ፕሮጀክት ኢንጂነር ለብቻው እንደመመደባችንም መደረጉን፣ ወይም የጥራት ቁጥጥር ወይም ኮንሰልታንቱ በትክክል ነው እየተቆጣጠረ ነው የሚለውን የኮንትራክተሩ ስራ እሱን ክትትል እናደርጋለን። ቢያንስ በቀን አንዴም ሁለቴም ሳይት እንወጣለን። ያው ቅርብም ስለሆነ እዚህ ከተማ ውስጥም ስለሆነም በዛ አጋጣሚ የምናያቸው ይህን የጥራት ክፍተቶችም ካሉ ቶሎ ይስተካከሉ፣ ከዛ በተረፈ ዳግም እንዳይከሰቱም ደግሞ አስፈላጊውን የሆነ ለተቆጣጣሪ መሀንዲሱም ሆነ ለኮንትራክተሩም ተገቢው መመሪያና አንዳንድ ጊዜም ስልጠና እንሰጣለን። የቁጥጥር ስራው በጂኤንድ ዋይ ኢንጂነሪንግ ኮንሰልት የሚባል አማካሪ እና ዳውል የሚባል የጋራ ማስተባበር የሚሰራ ሲሆን ፕሮፌሽናል የሆነ አሰራርን ተከትለን ነው ቁጥጥር ስራ የምንሰራው። ከካምፓኒያችን ዲዛይኑ በሌላ ቢሰራም ከፍተኛ የሆነ የዲዛይን ሪቪዥን እና የዲዛይን ለውጦች በማድረግ ከተማ ውስጥ የሚያስፈልጉትን ማንኛውን ማስተካከዮችን በማድረግ አሁን ደግሞ ኳሊቲው የስታንዳርድ የሆነ የኢትዮጵያን ስታንዳርድ፣ እንዲሁም በአብዛኛው የአሜሪካን ስታንዳርድ የተከተለ የኮንሰልታንሲና የዲዛይን እነዚህን ሁሉ ተከትሎ ፕሮፌሽናል የሆነ የማማከር እና የማስተዳደር እንዲሁም የመቆጣጠር ስራ ይሰራል ማለት ነው። ሌላው ትልቁ ችግር ምንድ ነው? ኤሌክትሪክ መስመር ነው። ኤሌክትሪክ መስመር ኦልሞስት ወደ 315 የሚሆን ኤሌክትሪክ መስመር አለ። ኤሌክትሪክ ፖሎች አሉ፣ እና ከዛ ውስጥ ያልተነሱ ፖሎች አሉ። ኦልሞስት ወደ 200 ምናምን ነው የተነሱት፣ እና መቶ ምናምን ስቲል አሉ ከዛ ውስጥ ሁሉም 68 ፖሎች አሉ። 68 ወረዴ የከፈልንባቸው ናቸው። ወደ 52 ደግሞ ያልከፈልንባቸው አሉ። የስድስቱ ከተሞች የሚባሉ መጀመሪያ የራይት ኦፍ የለቀማውን በምንሰራ በሚን ሰዓት ያልነበሩ አሁን ግን የተሰሩ እዚህ እነዚህ 68 ፖሎችና እነዚህ 52 ፖሎቹ አሁንም ድረስ ያልተነሱና እነዚህ 68 የተከፈለባቸው ስለሆኑ እነሱ እየተነሱ ያሉ ናቸውእና ከዚህ አንፃር አንዳንድ ቦታዎችም ወደዛም ካየን ከበን የተሆናቸው ቦታዎች አሉ ያልሰራ ናቸው። ስለዚህ እነዚህ ካልተሰሩ በስተቀር እነዚህ ካልተነሱልን በስተቀር አሁንም ለስራ አዳጋች ይሆናል። ስለዚህ የከፈል ነው እንዳለ ሆኖ ያልከፈልነውን ጭምር በተቻለ ፍጥነት ሚነሳ ቢችል ኢራም መክፈል ያለበትን የካሳ ክፍያ በአንደርቴኪንግም በአንደርስታንዲንግም እንደሚከፍል ታስቡ፣ ያልተከፈለባቸው መነሳት ቢጀምሩ ጥሩ ነው። ፕሮጀክታችን የሚጠናቀቀው ህዳር 2018 በመጀመሪያው ኮንትራት ሲሆን ነገር ግን የጊዜ ማራዘሚያ ቀደም ብሎ ለባከኑ ጊዜያት የጊዜ ማራዘሚያ ጥያቄዎች ስለተነሱ እነሱ ጥያቄዎች ደግሞ ፕሮሰስ ሲሆን በተወሰነ ደረጃ ሊረዝም ይችላል። ግን አሁን ባለው የኮንትራት ኦሪጂናል ኮንትራት ህዳር 2018 ማጠናቀቂያ ይሆናል።